አሰላሙ አሌይኩም ወረሐምቱላሂ ወበረካቱ። ውድ እህት ወንድሞቼ እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ አንድ እህቴ እዚሁ ኮምቦልቻ ሜጃ አካባቢ የሚሰጥ ለአያቷ የቤት እቃ ገዝተሽ ስጭልኝ ብላኛለች እና እቃዎቹ እነዚህ ይመስላሉ። አጠቃላይ አስራ አንድ ሺህ ሰባት መቶ ሰባ አምስት ብር የፈጀ እቃ ነው። እያንዳንዳቸው ዋጋቸውን እነግራችኋለሁ። ይሄኛው የዕቃማ ማዳረቂያ ነው፣ 230 ብር የተገዛ ነው። ይሄኛው የገበያ ዘንቢል 250 ብር። ይሄኛው ትልቁ የልብስ ማጠቢያ ጥስት የጎማው ማለት ነው 570 ብር ነው። እቺ አረንጓዴዋ 180 ብር። እቺኛዋ 250 ጥቁሯ ማለት ነው። እነዚህ እቺኛዋ 200 ብር ነው። 35 ቁጥር ትሪ ነች። ይችኛዋ አርባ አምስት ቁጥር ሶስት መቶ ሰማንያ ብር። ይችኛዋ አምሳ ቁጥር ናት። አራት መቶ ሰባ ብር ሂሳብ ማለት ነው። ይችኛዋ ይችኛዋ አራት መቶ ሰባ ይህኛው የምግብ ሱፍራ ሶስት መቶ ብር። ይህኛው የስኔ ረከቦ ሱፍራ በሁለት መረብ ማለት ነው አምስት መቶ ብር እነዚህኞቹ የምግብ ሳህኖች ናቸው አንዷ በመቶ አስራ አምስት ብር ሂሳብ ነው ስድስቱ ስድስት መቶ ዘጠና ብር ሂሳብ ማለት ነው ይችኛዋ ሰባት መቶ ሃምሳ ነው የተገዛችው ሰባት መቶ ሃምሳ እነዚህ ስድስት ማንኪያዎች ናቸው አንዷ በ25 ብር ሂሳብ። ይትኛዋ የሻይ ማንኪያ ናት ግማሽ ደርዘን አምስት መቶ ብር ማለት ነው። እችኛ የመፈፈቂያ 50 ብር። ይሄ የቡና ማንከሽከሻ መቶ ሀምሳ እችኛዋ መቶ ሰማንያ እችኛዋ መቶ እቺ ሀምሳ እነዚህ መቶ መቶ ናቸው የተገዙት ሁለት መቶ ማለት ነው። ይሄኛውም ይሄኛው 75 ብር ማለት ነው። ይሄኛው የውሃ ብርጭቆ ነው፣ ግማሽ ደርዘን 480 ብር። ይሄኛው የስኒ መያዣ አንዷ በ50 ብር ሂሳብ 300 ብር 6ቱ ማለት ነው። እነዚህ ማሽ ናቸው፣ የሚያምሩ ሰርቪሶች ናቸው። ሶስቱ 800 ብር እነዚህ ማለት ነው። ጀበናዋ 300 ብር። ይሄኛው ሰርቪስ አለው። ይሄ ነው ከነሰርቪሱ ነው። ይሄኛው ይሄኛው ማለት ነው። ይሄኛው 750 ብር ነው የተገዛው። እነዚህኞቹ ደግሞ 60 60 ብር ሂሳብ ሁለቱ 120 ብር ማለት ነው። ይሄኛው ቆንጆ ድስት ነው ብረት ድስት ነው በጣም ወፍራም ነው ይካበዳል። 700 ብር ሂሳብ ማለት ነው። ይሄ እነዚህ አዲስ የመጡ ሳህኖች ናቸው ክዳን ያላቸው ለሰላጣ ለትንንሽ ሊጥ ማብኪያ ምናምን ይሆናሉ። አንዷ በሁለት መቶ ብር ሂሳብ ሁለቱ አራት መቶ ብር። ይሄ የኮምቦልቻው አንሶላ ነው ሁለት ነው በአንዳንድ ሺ ብር ሂሳብ ሁለቱ ሁለት ሺ ብር ማለት ነው። ይህኛው የውሃ ጆክ በመቶ ሰማንያ ብር ሂሳብ። ይችኛዋ ወንበር በሁለት መቶ ብር ሂሳብ በጣም ጠንካራ ወንበር ናት። ጠንካራ አያቴ አያቴን የምችላት የማይጥል ብላኝ ግን ጠንከር ያለ ነው የገዛውላት፣ በሁለት መቶ ብር ሂሳብ ማለት ነው። ይችኛዋ ብረድስት ይችኛዋ ብረድስት መጎሴ የሚለው ማለት ነው። ቆንጆ ብረድስት ናት፣ ሰባት መቶ ብር ሂሳብ ነው የተገዛችው። እነዚህ ባልዶዎቹ፣ ይሄኛው ሁለት መቶ ሰላሳ ብር፣ ይችኛዋ ሁለት መቶ ብር ይህ በርበሬም ግዥል ብላኛለ። በርበሬው አስፈጭ ተሽሰጅልኔ ያለችኝ ተቀነጣሷል ካሜራ ላይ ይግባ ብዬ ነው እንጂ በስምንት መቶ ሰላሳ ብር ሂሳብ የተገዛ ነው በርበሬው። ይችኛዋ ሰባ ብር የበርበሬ ይሄኛው፣ የእጅ ማስታጠቢያ ነው መቶ ሃምሳ ብር፣ ውስጡ የሳሙና ማስቀመጫ ያለው ማለት ነው። ይሄ ቆንጆ ፔርሙስ የውጩ የሚባለው ነው ሰባት መቶ ብር። በጣም ቆንጆ ፔርሙስ ነው። የውሃ ጆክ ይሄኛው 500 ብር ሂሳብ ይሄን ይመስላል፣ የእህቴ እቃ። ሌሎቻችሁ ማዘዝ የምትፈልጉ ካላችሁ ስልኬን ኮሜንት ስራ አስቀምጥላችኋለሁ፣ ደውሉ፣ እዘዙ እቃችሁን በታማኝነት እናደርሳለን ማለት ነው። ኢንሻአላህ